ታይቶ የጠፋው የአፍሪካ ብርሃን ቶማስ ሳንካራ፣ በርካቶች ማሞቅ ሲጀምር የከሰመው የአፍሪካው ኮከብ፣ አፍሪካዎቹ ኩቪራ ይሉታል። የቡርኪናፋሶን ፕሬዚዳንትና ልበ ሙሉን ወጣት መሪን ቶማስ ሳንካራን በእርግጥ የቡርኪናፋሶ አብዮታዊ መሪ ሻምበል ቶማስ ሳንካራ ስልጣን ላይ የቆዩት ለአራት ዓመታት ብቻ ነበርም ስም ዝናቸው ግን ከሀገራቸው፣ ከዘመናቸው አልፎ እስካሁን ድረስ በመላው አፍሪካ እንደናኝ ነው። ለሌሎች የሚቆረቆር እኩልነትን፣ የሚያቀነቅን ቀኝ ገዢዎችንና ጨቋኞችን አጥብቆ የሚቃወም ህዝብን ለመብቱ እንዲታገል የሚያነሳሳ አብዮተኛ ነበረና በአፍሪካ ወጥቶ የጠለቀው ፀሐይ፣ የጨለማ ውስጥ ብርሃን በርቶ የጠፋው አጥቢያ ኮከብ አፍሪካ ቼ ጉቬራ እየተባለ ዛሬ ነጻነትን በሚናፍቁ አፍሪካውያን በቁጭት ይወድሳል። ወደፊትም ሲዘከር ይኖራል። ሳንካራ እንደ አምባገነኖቹ የአፍሪካ መሪዎች ቅንጡ የቤተ መንግስት ኑሮ አልፈለገም። ይልቁንም ጎስቋለዋን ቡርኪናፋሶን ከድህነት አረንቋ ለመውጣት በቅድሞው መናኛ ቤት ውስጥ እየኖረም ፕሬዝዳንት ከመሆኑ በፊት የነበረችውን አሮጌ መኪና እየነዳ የሶስት ጊታር ባለ ንብረት ሆኖ በ450 ዶላር ደሞዝ እየተዳደረ የሀገሩን ኢኮኖሚ በፍጥነት ሲያሳድገው አራት ዓመት አልፈጀበትም ነበርም። ወጣቱ ቶማስ ሳንካራ ከቡርኪና ፋሶ ተሻግሮ አፍሪካ ከቅኝ ግዛት ትላቀቅ ዘንድ የአፍሪካ መሪዎችን ተማጸናቸው። አንድ ወቅት በአፍሪካ ህብረት ስብሰባ ላይ ቶማስ ሳንካራ እንዲህ አለን እናንተ አፍሪካውያን በምስራቅና በምዕራብ ካምፕ ራሳችሁን እያቧደናችሁ አፍሪካን አታሰድቡ አላቸው። ሌላ ጊዜ ደግሞ ከውጭ ሀገሮች እርዳታ አትቀበሉ በማለት ድረ ቀኝ ገዢዎች አፍሪካ የሚገቡት በእርዳታ ነው ብሎ እንቅጩን መከራቸው። አምባገነኖቹ የአፍሪካ መሪዎች ግን ሊገሉት ከሲያይ እና ከፈረንሳይ ጋር እያበሩ ነበር። ፓንአፍሪካኒስቱ ሳንካራ በቡርኪናፋሶ የለውት የለውጥ አብዮት ቀሰቀሰን። እንዲህም አለም ለማኝነት ነውር ነው፣ እርዳታ እንፈልግም፣ በራሳችን ምርት መኩራት አለብን። ሚኒስትርም ሆነ ገበሬ የራሳችንን ምርት ነው መልበስ ያለበት በማለት ራሱ ፊት አውራሪ ሆናቸውም ትናንት በቀኝ ግዛት ያደያየውንም ዛሬ በብድር የሚያስረውንም የትናንት ቀኝ ገዢዎቻችን ናቸው ይላል። የዛሬ ድህነታችን የትናንት ቀኝ ገዢዎቻችን ጥፋት ነው። ዛሬ የሚያበድሩን ገንዘብ ላለፈ ጥፋታቸው ካሳ እንጂ እየከፈልን በድህነት ጎዳናችን የምናዘግምበት መሆን የለበትም የሚል ሀሳብ ነበረውም በድዎቹ መወደዳቸው በተለይ ማርክሲዝምን ማቀነቀናቸው እንደ ወዳጆቻቸው ሁሉ ፓሪስና ዋሽንግተንን የመሳሰሉ ጠላቶቻቸውም ጠንቅቀው ያውቁት ነበር። ሳንካራ በተለይ ያኔ የአፍሪካና የአረብን ህዝብ ለአብዮት ከሚነቀንቁት ከኮሎኔል መሐመድ ጋ ተደጋጋፊ ጋር መወዳጀታቸው ደግሞ ጠላቶቻቸውን ለይቺ ባቄላ አይነት ሴራ አሳደመም። ሐምሌ 987 አዲስ አበባ ላይ ተሰይሞ በነበረው የአፍሪካ አንድነት ድርጅት ጉባኤ ላይ ባደረጉት ንግግር የብሬተን ውድስ ተቋማት የሚባሉትን የዓለም ባንክና የዓለም ገንዘብ ድርጅትን አወገዙም። ተቋማቱ ብድር እያሉ አፍሪካን መበዝበዛቸውን አጋለጡም። የሳንካራ ውግዘትና ማሳጣት ምዕራባውያን ብቻ ሳይሆን በምዕራባውያን ድጋፍ ስልጣን በተቆናጠጡ የአፍሪካ መሪዎች ዘንድ ጥርስ አስነክሳል

አሉባቸውም አፍሪካ ራሷን መቻል አለባት። ያለ መናኛ ልብስ እንደለበሰ በተራ ቤት እንደኖረ ሳንካራ የህዝብ ልጅ በአራት ዓመት ውስጥ ቡርኪና ፋሶን ጉድ አሰኝቶ በ37 ዓመቱ አፍሪካውያን ወንድሞቹ ከነጮቹ ቀኝ ገዢዎች ጋር ተባብረው የአፍሪካውያን ልጅ ገደሉትም። ይኸው አሁን አፍሪካ አንድ ምኒልክን ወይም ቶማስ ሳንካራን መውለድ አቅቷት በአስከፊ ባርነትና ጦርነት ትማቅቃለችም። ፓን አፍሪካኒዝም አቀንቃኝ አፍሪካዊ ቼኩቬራ ቶማስ ሳንካራ እንደ ኢውሮፓውያን አቆጣጠር ጥቅምት 15 1987 መንግስት ግልበጣ ተደርጎበት መገደሉ ይታወቃል። በግድያው ቁጥር አንድ ተጠያቂ የቅርብ ጓደኛውም ብሌዝ ኮምፓውሬ ስልጣንን ተቆናጠጠም። ተወዳጁ ሳንካራ ከመገደሉ አራት ዓመት በፊት ከጓደኛው ጋር በመሆን በመሮት መንግስት ግልበጣ ፕሬዝዳንትነት እንዲይዝ ሆኖ ነበርም። ሳንካራ ፕሬዝዳንት ሆኖ በቆየባቸው ዓመታት ተወዳጅ ነበርም። ተወዳጅነቱ በሀገሩ ብቻ ሳይሆን አሁን ድረስ በመላው አፍሪካ እንደ አሪያ ይወሳል። የአፍሪካ መሪዎችም ሸነጥ ሲያደርጋቸው እንደ ምሳሌ ይጠቅሱታል። ደቡብ አፍሪካው የተቃዋሚ መሪ ጁሊየስ ማሌማ ከምሳሌዎቹ አንዱ አድርጎ ሳንካራን ሲጠቅስ ይታያል። የቶማስ ሳንካራ የመታሰቢያ ኮሚቴ ዋና ጸሐፊ ሎክ ዳሜባ ለእኛ ሳንካራ ጀግናችን ነበር፣ ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል፣ ህይወቱን ለእኛ ሰጥቷል ሲል ገልጸውታል። ሳንካራ በስልጣን ዘመኑ ሀገሩን ከአፐር ቮልታ ወደ ቡርኪና ፋሶ ስያሟን ቀይሯል። ትርጉሙም የቀና ሰዎች መድር ማለት ነው። ሳንካራ ቅንጡ የሚባል የኗኗር ዘይቤ አልነበረውም። የራሱንና የመንግስት ሰራተኞችን ደሞዝ ሁሉ የቀነሰ በለውጥ የሚያምን የለውጥ ሰው ስለነበር በአጭር ጊዜ የሚታዩ ስራዎች ሀሳብን የሚቆጣጠሩ ምልክቶች ያስተላለፈ ከአፍሪካዊ አቋሙ ዝንፍ የማይል ወጣት መሪ ነበርም። እናም በአጭር እንዲቀር የብዙ ጥልፍልፍ እጆች አልፎበት በአጭር ቀርቷል። እንኳን በሀገሩ በአፍሪካም ሳንካራን የሚጠካ ፓንአፍሪካኒስት የለውጥ ሰው ይገኛል ተብሎ የገመተ ማንም የለም። እንኳንኛ አፍሪካኖች ቀርተን ዓለም ራሱ ለዘብተኞች ዳኞች እያላችሁ የምትራቡ ዋዘኞች የሚልሆንን ሀሳብ ትራምፕ ጨመቅ አድርገው ራሳችንን በቃላት ዲጠውናል። የአፍሪካ መሪህ በዛን ልክልካቸውን ነገሯቸው ማለት የአፍሪካን ህዝብ ናገሩት ማለት ነው። ግን እሷ የትራምፕን ሀሳብ የሚጋፋ ተግባሩ ብቻ እንደ ኮከብ ቦገግ ብሎ የሚታየው ኢብራሂም ትራዎሬ ከሰሞኑን የዓለምን ትኩረት ስቧል። እናም በሚያስገርም መልኩ የሳንካራን ህልም ሊያስቀጥል የመጣ የሚመስለው በዕድሜ ትንሹ በአስተሳሰብ ትልቁ አፍሪካ መሪ በቡርኪና ፋሶ ምድር አጃይብ የሚያስብል ስራዎችን እያሳየ ነው። ነገረ ስራው ከቶማስ ሳንካራ የገጠመባቸው አፍሪካውያን እንደ ትናንቱ ዛሬም ዳግም ቶማስ ሳንካራ ሲሉ ያሞካሹታል። አድናቆትና ፍቅራቸውን ከመላው አፍሪካና ጥቁሮች ዓለም ሁሉ እየቸሩት ይገኛሉ። እኔ እንኳን የምዕራባውያን ጫና ተቋቁሞ እዚህ ደርሳል የሚል ግምት አልነበረኝም። አንድ ወቅት ለአንድ ወዳጅ ዝም ብሎ ነው የሚታክት የአፍሪካ ሴራ ፖለቲካ ይበለዋል ብዬ ነበርም። የእኔ ሀሳብ ተቃራኒ ግን አይደረግም ሲል ተከራክሮኝ ነበርም። እንዳለውም በጥበብ ብዙ መፈንቅለ መንግስትን አክሽፎ ሀገሩን እየመራና ዓለምን እያነጋገረ ያለን ወፍጣና መሪው ሆኗል። ይህ ድንቅ መሪ የሀገርን ስራ ፈጣሪያንና ለአፍሪካ ስራ ፈጣሪያን በሩን ክፍት አድርጎም ስራ ፍጠሩ፣ አፍሪካን ድንቅ ምድር አድርጓት ብሎ ነጻነት ስለ ጭራቸው አጭር ጊዜ ለመገመት የሚከብዱ የቴክኖሎጂ ውጤቶችን ለዓለም እያስተዋወቁ ይገኛሉ። እሱ ኢብራሂም ትራውሬ ቅንጦ ትንቆን ሌተከን በዚች አጭር ጊዜ ሰርቶ ብዙ የሚታዩ የሚዳሰሱ ስራዎችን ሰርተዋል። ካፒቴን ኢብራሂም ትራውሬና ኮሎኔል አብይ አህመድ? በአፍሪካ ምድር በምዕራብ ቡርኪና ፋሶ በምስራቅ ኢትዮጵያን የሚመሩ ወታደራዊ መሪዎች ናቸው። ኢብራሂም ትራውሬ ለዘመናት በፈረንሳይ ቅኝ ግዛት ስር የነበረችውን አገራቸውን በመፈንቅለ መንግስቱ ወደ ሥልጣን የወጣ ተአምረኛም መሪ ይሉታል። አብይ አህመድ ቀኝ ያልተገዛችና በአንጻራዊነት ሰላም እና ልማት የነበረችን አገር በሰላማዊ የኢህአዴግ ምርጫ ወደ ስልጣን ይወጣ ነው ኢብራሂም ትራውሬ በሁለት ዓመት የስልጣን ዘመኑ በአፍሪካ ምድር የማይታሰብ በሁለት መቶ ዓመታት የሚሰራን ልማት በወታደራዊ በቴክኖሎጂ በእርሻ በማቀነባበሪያ በመሰረተ ልማት በትምህርትና በጤና ዘርፍ እጅን አፍ ላይ የሚያስችን ተአምር ሰርቷል። አልፎ ተርፎ ለዜጎች የስራ እድልን መፍጠር ብቻ ሳይሆን ቤት ለሌላቸው ዜጎች ቤት በነጻ በመስራት ላይ ይገኛል። አገሪቱ የነበራት እዳ በሙሉ ከፍሎ በመጨረስ ያለምንም ብድርና እርዳታ በራሳቸው የተፈጥሮ ሀብትና በራሳቸው እውቀት ከአፍሪካ ተወዳዳሪ የሌለ ጉዞ ላይ ናቸው። የአገሪቱ ማረሚያ ቤቶቻቸውን ወደ እርሻ ልማት በመቀየር ወንጀለኞች በምግብ ራሳቸውን ከመቻል አልፈው ደሞዝ ይከፈላቸዋል። በቡርኪናፋሶ እስር ቤቶች አጥር የላቸውም ። እንግዲህ በጥቅሉ ስንመለከት የኢብራሂም ትራዎሬ ጀግንነት የፈረንሳን ጦር ከአፈሩ ጠራርጎ በማውጣት የራሳቸውን መከላከያ በዘመናዊ ጦር አደራጅቶ ሁለገብ የኒውክሌር ማብሊያ በመገንባት ላይ ይገኛል። የአፍሪካ መሪዎችን የጌቶቻቸውን የሳሎን ባሮች እያለ የሚጠራቸው ይህ ታሪካዊ ወጣት ዳግማዊ ቶማስ አንካራ የተባለ በዜጎች በፍቅር የሚወደድ መሪ ሆኗል። ወደኛው ሀገር ስንመለስ ኮሬል አብይ በሁለት አመት ውስጥ የክፍለ ዘመኑ አሰቃቂ ጦርነት በዜጎቹ ላይ ያወጀ መከላከያ ሰራዊት በአራቱ ማቅጣጫ እንደሚኒሻ ተበትኖ ከገዛ ዜጎቹ ጋር የሚዋጋ በሰላም ውሎ መግባት ቅንጡ የሆነብን፣ ለዘመናት ተከብሮ የኖረው የኢትዮጵያን ዳር ድንባር ለጎር ቤት እንደ ድፎ ዳቦ ቆርሶ ያደለም የሀገሪቱን የኢኮኖሚ ነጻነት ለነ አይኤምኤፍ አሳልፎ የሰጠም ባለፉት ሰባት አመታት ምንም አዲስ መሰረት ልማት ቆርቆሮ ቀድሞ የነበረውን የተሳ ነው። አዳዲስ ትምህርት ቤቶች እና ዩኒቨርሲቲዎች መገንባት አይደለም፣ ያሉትን ወደ ጦር ካምፕ ተቀይረዋል። በምግብ ሳይሆን በጥይት ራሳችንን መቻላችን የሚነግሩን፣ በአጭሩ ከሌላ ጦርነት ወደ ሌላ፣ ከአንዱ ግጭት ወደ ሌላ ግጭት፣ ከአንዱ ውርደት ወደ ባሰ ውርደት፣ ከዝቅታ ወደ መቀመቅ ዝቅታ እየተምዘገዘገች ያለች አድርገዋል።